ሬዛቸዋለሁ ዛሬ በተለያየ ስብራት ሰዎች በትንቢት፣ በድምፅ፣ በመልእክት የተለያየ ነገር ተሰብራችሁ፣ እኔ አልፈልግም የእግዚአብሔርን ነገር የእግዚአብሔር ጋር የእግዚአብሔር ሕልውና የእግዚአብሔር ማንነት ጋር አልጠጋም ብላችሁ የቆማችሁ ሰዎች አንድ ነገር ልንገራችሁ። ስም የተባረከ ይሁን። የተወደዳችሁ ወገኖች ዛሬ አብረን የእግዚአብሔርን ቃል ከሬ ጋር እንካፈላለን። የምንካፈልበት ርዕሰ ጉዳይ በመገኘቱ ለመገኘት እንደገና እንፈልገው የሚል ሀሳብ ነው የማካፈላችሁ ከአንደኛ ዜና ምዕራፍ ምዕራፍ 12 ቁጥር 38 ጀምሮ ምዕራፍ 13 ና ምዕራፍ 15 ላይ ያለውን ሀሳብ አጠር ባለ መንገድ የእግዚአብሔርን ሀሳብ እንካፈላለን። እግዚአብሔር እንዲያስተምረን አጭር ጸሎት እንጸለያለን። ቅዱስ አባታችን እግዚአብሔር ሆይ በጌታ በኢየሱስ ስም፣ ስለዚህ ጊዜ ስለዚህ ሰዓት እናመሰግንሃለን። አሁንም እኛ ባሪያዎችህ ልጆች በፊት ባለንበት በዚህ ሰዓት የልብህን ሀሳብ የነፍስህን ፈቃድ እንድትነግረን ይልቁንም ጌታ ሆይ እንደገና አንተን የምንፈልግበትን መንገድ እንድታሳየን ከአንተ ጋር እንድንሆን ጊዜያችን እንድትባርክልን በጌታ በኢየሱስ ስም እንጸለያለን። አቤቱ የገለጥነውን ይህንን እውነት በጌታ በኢየሱስ ስም እንድታበራለን እንጸለያለን። ሁሉ ለክብሬ ይሁን በክርስቶስ በጌታችን ድንቅ ስም ጸለይን፣ አሜን በዚህ ክፍል ላይ መጽሐፍ ቅዱስ እንደሚናገረው ዳዊት ወደ ንግስና በመጣበት ጊዜ ላይ ያለውን ሀሳብ ነው የምታዩትና፣ ንጉሥ ዳዊት ወደ ንግስና በመጣበት በዚህ ክፍል ላይ ምዕራፍ 12 ቁጥር 38 ጀምሮ ስናነብ ዳዊት ወደ ንግስና ሲመጣ የሄደባቸው መንገዶች አሉ። ሰዎች ሁሉ ተሰብስበው ዳዊትን በእስራኤል ላይ ያነግሱት ዘንድ አርበኞች፣ ሰልፈኞች ሆነው በፍጹም ልባቸው ወደ ኬብሮን መጡ ይላል። ከዛ በኋላ እየበሉ እየጠጡ ሁሉን ነገር እያደረጉ ዳዊትን ወደ ግስና ካመጡት በኋላ ምዕራፍ 13 ቁጥር አንድ እንዲላል ዳዊትም ከሻለቆችና ከመቶ አለቆች ጋር ሁሉ ተማከረ። ዳዊትም የእስራኤልን ጉባኤ ሁሉ መልካም መስሎ የታያችሁ እንደሆነ ከአምላካችንም ከእግዚአብሔር ወጥቶ እንደሆነ በእስራኤል ሀገር ሁሉ ለቀሩት ወንድሞቻችሁ በከተሞቻችሁም በመሰማሪያዎቻችሁም ለሚቀመጡ ካህናት፣ ሌዋውያን ወደ እኛ ይሰበሰቡ ዘንድ እንላክ አለና፣ ቁጥር ሶስት ይላል በሳኦል ዘመን አልፈለግነውምና አምላካችንን ታቦት ወደ እኛ እንመልስ አላቸው፣ ይላል ዳዊት ወደ ንግስና ከመጣ በኋላ የንግስናው ወንበር ለማጽናት አለቆችና መቶ አለቆችን ሻለቆችን ሰብስቦ ያደረገው ነገር እንዴት የጦር ኃይሌን አደራጃለሁ፣ እንዴት ንግስናዬን አጸናለሁ አደለም። ያለው ዳዊት ያለው በዛ ዘመን የጠፋውን የእግዚአብሔርን ክብር የእግዚአብሔርን ታቦት የእግዚአብሔርን ህልውና ወደ መንግሥቱ የመመለስ ስራ ለመስራት ነው። ዳዊት ሲተጋ የምታዩትና እንዲህ የሚል ቃል ሲጠቀም ታያላችሁ። ቁጥር ሶስት ላይ በሳኦል ዘመን አልፈለግነውምና ይላል። ይሄ ዘመን የእግዚአብሔር ታቦት ከእስራኤል ከራቀ በትንሹ ከሰማንያ እስከ መቶ ዓመት የሆነበት ጊዜ ነው። በጣም በሚገርም ቀመር መጽሐፍ ቅዱሳችሁ ላይ ብታዩት አንደኛ ሳሙኤል ምዕራፍ አራት ላይ ጀምሮ የእግዚአብሔር ታቦት በኤሊ ልጆች ምክንያት እንደተማረከ እናያለን። በተማረከበት ቦታ ሁሉ ድል እያደረገ ፍልስጤማውያን ከመጨነቃቸው የተነሳ የእግዚአብሔርን ታቦት ወደ እስራኤል ሀገር መለሱት። በቤተሳሜር ሰዎችም አግኝተውት በጣም በሚገርም ሁኔታ በታቦቱ የሆነውን ነገር ያደረገውን ነገር ሲያስቡ ወደ ቲያቅቤር ላኩት። የቲያቅቤርም ሰዎች የእግዚአብሔርን ታቦት በሰረገላ ላይ ተጭኖ የመጣውን ወስደው በአሚናዳብ ቤት አስቀመጡት። መጽሐፍ ቅዱስ እንደሚናገር አንደኛ ሳሙኤል ምዕራፍ ሰባት ላይ ሀያ ዓመት ሙሉ የእግዚአብሔር ታቦት በእስራኤል ላይ እያለ እስራኤል ግን እግዚአብሔርን አዝኖ ይከተል ነበር ይላል መጽሐፍ። ከዚህ በኋላ ነው ሳኦልም መጣ ወደ ንግስ። መጽሐፍ ቅዱስ ሲናገር ሳሙኤልም ወደ ንግስና መጣ። ሳሙኤልም ግን በሚኒስትሩ ላይ ትኩረት አድርጓል። የእግዚአብሔርን ታቦት ግን ወደ ሴሎ አልመለሰም። በጣም ጥሩ የእግዚአብሔር ቃል ተናጋሪ ነው። የእግዚአብሔር ቃል ያስተምራል። የእግዚአብሔር እውነት በሰዎች መካከል እየገለጠ፣ የእግዚአብሔር ምልጃ ለህዝቡ እየማለደ ሄድ ነበር። ግን የታቦቱ ወደ እስራኤል ክብር ወይም እግዚአብሔር በነገረው ህግ መሰረትና ስርዓት መሰረት ታቦቱ አምልኮና ስርዓት የተደረገለት ያልነበረበት ዘመን ነበር። ሳኦልም ወደ ንግስና መጣ። አስቡ ሀያ ዓመት ኖሯል ሳኦል፣ ሳሙኤል ደግሞ አርባ ዓመት ነግሷል። እንደገና ሳኦል አርባ ዓመት ነግሷል። በድምሩ እንኳን ሳሙኤል የነገሰበት ዘመን ላይ ታቦቱ ሀያ ዓመት ተማርኮ ቢኖር እዛ ቦታ ላይ አርባ ዓመት ቢኖር ሳኦል የነገሰበት ዘመን ላይ አርባ ዓመት ሰማኒያ ዓመት ከሰማኒያ እስከ መቶ ዓመት ዳዊት ወደ ንግስና እስኪመጣ ድረስ የእግዚአብሔር ታቦት መጽሐፉ ሲናገር ዳዊት ቁጥር 6 ላይ እንዲላል አንደኛ ሳሙኤል አንደኛ ዜና ምዕራፍ 13 ቁጥር 6 ላይ ዳዊትም የእስራኤል ሁሉ በኪሩቤል ላይ የተቀመጠው ስሙ በርሱ የተጠራውን የአምላካችን የእግዚአብሔርን ታቦት ያመጡ ዘንድ ወደ ታቅበር ሄዱ ይላል። በጣም የሚገርመው ስሙ የተጠራበት በኪሩቤል ላይ የተቀመጠው ያ የእግዚአብሔር ታቦት እንዳሆ ወደ እስራኤል ክብር አልተመለሰም ነበር። እስራኤል ይወጣል ይገባል፣ ነገር ግን ሃይማኖታዊ ስርዓቶች በሚገባ ተደርገው እስራኤል በብዙ በእግዚአብሔር ክብር ውስጥ ያልነበረበት ጊዜ ነበር። ይሄ በሆነበት ጊዜ ነው ዳዊት እንዲህ አለ፣ በሳኦል ዘመን አልፈለግነውምና እንደገና የእግዚአብሔርን ታቦት የእግዚአብሔርን ክብር እንፈልግ ብሎ ተነሳ። መጽሐፍ ቅዱስ ሲናገር ይሄ በሆነበት ቦታ ልናገርበት ወደ ፈለግበት ዋና ነገር ላምጣችሁ። ዳዊት የእግዚአብሔርን ታቦት ይዞ ሲመጣ መጽሐፍ ቅዱስ ሲናገር እንዲህ የሚል ቃል ታገኛላችሁ። ምዕራፍ 13 ቁጥር 9 ጀምሮ ወደ አድኖ አውድማ በደረሱ ጊዜ በሬዎቹ ይፋልኑ ነበር፣ ታቦቱንም ይይዙ ዘንድ ኦዚያን እጁን ዘረጋ። የእግዚአብሔርም ቁጣ በውዛ ለለደደ እጁንም ወደ ታቦቱ ስለዘረጋ ቀሰፈው፣ በዚያም በእግዚአብሔር ፊት ሞተ ይልና ልክ ዳዊት ይሄ ሲሆን ያመጣ የነበረው የእግዚአብሔርን ታቦት ይዞ ወደ ከተማው ሊገባው የነበረው ዳዊት ደነገጠ። መጽሐፍ ቅዱስ ሲናገር ቁጥር 12 እንዲላል በዚያም ዳዊት የእግዚአብሔርን ታቦት ወደ እኔ እንዴት እመልሳለሁ? ብሎ እግዚአብሔርን ፈራ። ከዛ በዛ ስፍራ ላይ ተወው። የእግዚአብሔር ቃል ሲናገር በአቢዳራ ቤት ላይ ትቶት ተመለሰ ይላል። እንደገና ሊያመጣ የነበረውን የእግዚአብሔርን ክብር ደንግጦ አቆመው። እኔ ዛሬ ልነግራችሁ የምፈልገው እውነት አለ። የእግዚአብሔር ሰዎች በተለያየ መንገድ በህይወታችሁ ላይ የእግዚአብሔር ነገር በሆነ ነገር አቆማችሁ ያላችሁ ሰዎች ብትኖሩ በእግዚአብሔር ነው ተነግራችኋል። እንደገና እግዚአብሔርን መፈለግ ይሆንልን። ዳዊት ስብራት ባላቆመው ማንነት እንደገና እግዚአብሔርን ሊፈልግ ተነሳ። ምዕራፍ 15 ላይ ስታየው የእግዚአብሔር ቃል ሲናገር እንዲህ ብሎ ይነግረናል። ዳዊትም ይላል የእግዚአብሔር ቃል ዳዊትም በከተማው ላሉ ለራሱ ቤት ሰራ፣ ለእግዚአብሔርም ታቦት ስፍራ አዘጋጀ፣ ድንኳንም ተከለ። በዚያም ዳዊት የእግዚአብሔርን ታቦት ይሸከሙ ዘንድ ለዘላለሙ ያገለግሉ ዘንድ ከመረጣቸው ከሌዋን በቀር ማንም የእግዚአብሔር እግዚአብሔር ታቦት ሲሸከም ዘንድ አይገባውም ብሎ እንደገና የእግዚአብሔርን ታቦትን ሊያመጣ ወጣ። መጽሐፍ ቅዱስ ሲነግረን እኔ ነግራቸዋለሁ። ዛሬ በተለያየ ስብራት ሰዎች በትንቢት፣ በድምፅ፣ በመልክት የተለያየ ነገር ተሰብራችሁ እኔ አልፈልግም የእግዚአብሔርን ነገር፣ የእግዚአብሔር ጋር የእግዚአብሔር ህልውና የእግዚአብሔር ማንነት ጋር አልጠጋም ብላችሁ የቆማችሁ ሰዎች ልንገራችሁ፣ እንደገና እንፈልገው። እንደ ቤተ ክርስቲያን መልክት አለኝ። ይሄ ምናልባት በእንዲህ አይነት መንገድ የምናገረው ነገር ቢኖርም የእግዚአብሔር እውነት ልነግራችሁ፣ እንፈልገው፣ እንደገና እግዚአብሔር እንፈልግ እንደገና ወደ ቤተ ክርስቲያናችን እንደገና ወደ ቤታችን እንደገና ወደ ጓዳችን ወደ አገልግሎታችን እንደገና የእግዚአብሔርን ክብር እንፈልግ። ለምን ብላችሁ ካላችሁ ዳዊት መንግስቱንና ዙፋኑን የሚያጸናለት የሚያጸናለት የወታደር ኃይል ያለው ኢኮኖሚ እንዳይደለ ገብቶታል። ነገሩና ህይወቱ ጸንቶለት የሚሄደው በእግዚአብሔር ህልውና እንደሆነ ገብቶታል። ለዚህ ነው የእግዚአብሔርን ታቦት ወደ እግዚአብሔር ከተማ፣ ወደ እስራኤል ሊያመጣ እንደገና የተነሳው። ምክንያቱም ልንገራችሁ፣ በዚህ ዘመን የትኛውም ሀብታችን፣ የትኛውም ብራችን፣ የትኛውም ወርቃችን፣ የትኛውም ነገራችን ልዩነት ያመጣል። ልዩነት የሚያመጣው ቤተክርስቲያን ውስጥ ኑሯችን ላይ፣ አገልግሎታችን፣ ህይወታችን ላይ ልዩነት የሚያመጣው የእግዚአብሔር ህልውና፣ የእግዚአብሔር አብሮነት ነው። ዳዊት ለዚህ ነው የእግዚአብሔር ክብር ሊያመጣ ሄደ። መጽሐፍ ቅዱስ ሲናገር እንዲህ ይላል። ዳዊት የእግዚአብሔርን ታቦት ሊያመጣ ሲሄድ ያደረጋቸውን ሶስት ነገሮች ይነግረናል። እንዴትን ፈልገው ካላችሁ ዛሬም እነግራችሁ፣ ሶስት መልክቶች፣ ሶስት ሀሳቦች አሉ። እንዴት ነው የእግዚአብሔርን ክብር መፈለግ ያለብን? ዳዊት ያደረገው መጀመሪያው ነገር፣ የመጀመሪያው ስብራቱ ስለገባው እንደገና መጣና ስፍራ አዘጋጅቶ ፈለገ። እውነት እላችኋለሁ ዛሬም እንደገና በልባችን ውስጥ ለእግዚአብሔር ክብር፣ ለመንፈስ ቅዱስ አሰራር፣ ለእግዚአብሔር አደራረግ ስፍራ አንስት። ዳዊት ስፍራ አዘጋጅቶ የእግዚአብሔርን ታቦት ሊያመጣ ተነሳ። እግዚአብሔር ፊት እግዚአብሔርን ክብር የሚሸከም የህይወት ማንነት በማንነታችን ውስጥ ኖሮ እንደ እግዚአብሔር ቃልነት ቆመን እግዚአብሔርን መፈለግ ይሉ መጽሐፍ ቅዱስ የሚነግረን ነገር እሱ ነው። ዳዊት ልቡን አዘጋጀ፣ ስፍራን አዘጋጀ፣ ይፈልግ ዘንድ ወጣ። የመጀመሪያው መጽሐፍ ቅዱስ የሚነግረን ነገር እሱ ነው። ስለዚህ በህይወቱ ላይ በነበረበት ዘመን ላይ የታሪክ መለኪያ የሆነው አባቶች ነገስታት የተለኩበት ዳዊት በምንም አይደለም የተለካበት መለኪያ የሆነበት ምክንያቱ ምንድነው ብላችሁ ምትሉ ዳዊት የተለካበት መለኪያ እግዚአብሔርን መፈለጉ ላይ ነው። ለዚህ ነው ነገስታት ሲለኩ በአባታቸው በዳዊት መንገድ አልሄዱም፣ ወደ ቀኝም ወደ ግራ አሉ፣ በአባታቸው በዳዊት መንገድ ሄዱ፣ እንደ አባታቸው እንደ ዳዊት እግዚአብሔርን ፈለጉ ተብሎ ነገስታት የተለኩት። ሰዎች ለክፉም ለመልካም ነገር መለኪያ ይሆናሉ። እውነት እላችኋለሁ የመለኪያችን ነገር ክብራችን፣ ዝናችን፣ ያለን እውቀት፣ ስማችንና ታይትላችን ሳይሆን የእግዚአብሔር አብሮነት ከእኛ ጋር መሆኑ ነው። ስለዚህ ዳዊት እግዚአብሔርን ታቦት ሊያመጣ ወጣ። እንዴት ነበረ የሄደው ብላችሁ ትሉ፣ መጽሐፍ ቅዱስ ሲናገር በሦስት መንገድ ነው ዳዊት እግዚአብሔርን ክብር ሊያመጣ ሄደው። የመጀመሪያው ነገር ከተማረው ነገር ነገር ተነስቶ ከስብራቱ ተነስቶ ያደረገው ቁጥር 12 ላይ እንዲላል ዳዊትም፣ ሌዋውያኑን የአባቶችን ቤቶች አለቆች ናችሁና ወዳዘጋጀው ስፍራ የእስራኤል አምላክ የእግዚአብሔርን ታቦት ታመጹ ዘንድ እናንተና ወንድሞቻችሁ ተቀደሱ። የመጀመሪያው ነገር እግዚአብሔርን ክብር ስንፈልግ ምን እናርካላችሁ? የመጀመሪያው ነገር በተቀደሰ ማንነት እንፈልግ። እንደገና አንፈልገው። እንዴት? በተቀደሰ ማንነት ቅድስና። በዚህ ዘመን ቦታ ያልተሰጠው የሕይወት ማንነት ውስጥ ያለ ጉድለት እየሆነ ታይቷል። ክርስትናን መለኪያው ሌላ ነገር አለም። ዳዊት ገብቶታል። ቅድም ስብራት የሆነበት ቅድም የሄደበት መንገድ ስለገባው፣ ምዕራፍ 13 ላይ ምዕራፍ 15 ላይ ግን ሲናገር እንዲህ አለ ተቀደሱዋል። ካህናት ሌዋውያን ተቀደሱ። እንደውም መጽሐፍ ቅዱስ ሲናገር እንዲህ ብሎ ይነግራቸዋል እናንተ የሌዋ ልጆች እናንተ ሌዋውያን የእግዚአብሔርን ታቦት ታመጡ ዘንድ እናንተና ወንድሞቻችሁ ተቀደሱ አላቸው። የመጀመሪያው ነገር ቅድስና ቅድስና በእግዚአብሔር ፊት። እግዚአብሔርን ስንፈልግ የመጀመሪያው ነገር በአገልግሎታችን በህይወታችን በኑሯችን በስራችን እግዚአብሔር አብሮነት ከኛ ጋር እንዲቀጥል ከፈለግን የመጀመሪያው ነገር ዳዊት ያደረገው ነገር ሲፈልግ ተቀድሶ ነው። ቀደሳቸው፣ ሌዋን ተቀደሱ ብሎ እግዚአብሔርን ለመፈለግ የመጀመሪያው ያደረገው ነገር እሱ ነው። ሁለተኛው መጽሐፍ ቅዱስ የሚነግረን ዳዊት እንዴት ነበረ እግዚአብሔርን ሊፈልግ የወጣው ብላችሁ እምትሉ ከመጀመሪያው ስብራት ተብሎ አንዳንድ ሰዎች ኦዚያን የተሰበረው በሬዎቹ ሲፋልኑ ከእግዚአብሔር ይልቅ ለእግዚአብሔር ቀንቶ ታቦቱን አተርፋሉ ብሎ ነው የሚለውና፣ መጽሐፉ ግን ሲፈታው እንዲህ ብሎ የተናገረው የእግዚአብሔር ቃል ሲናገር ቁጥር 13 ላይ ቀድሞ አልተሸከማችሁምና እንደ ስርዓቱም አልፈለግነውምና የአምላካችን የእግዚአብሔር በመካከላችን ስብራት አደረገ አላቸው። ምንድን ነው ምክንያቱ ሲባል የስብራቱ ምክንያት እንደ ስርዓቱ አልፈለግነውም እንደ ስርዓቱ የእግዚአብሔር ያ ስርዓት ምንድ ነው? በሙሴ ሕግ ዘመን ላይ የእግዚአብሔርን ታቦት የሚሸከሙት እንስሶች አይደሉ፣ የእግዚአብሔርን ታቦት የሚሸከሙት ካህናት ናቸው። ዳዊት ግን በመጀመሪያ ውስጥ መንገድ ላይ የሄደበት መንገድ ታቦቱን ሊያመጣ በእንስሳት ላይ ነበር፣ ሰረገላው ላይ ነበረ። ታቦቱን አሸክሞ ሊያመጣ የፈለገው በአዲስ ሰረገላ ላይ ጭኖ፣ ይሄ ደግሞ የቅርብ የፍልስጤም ልምምድ ነው። ወገኖቼ በጌታ በኢየሱስ ስም በዚህ ዘመን ንትረፍ ዘመን ያመጣቸው ልምምዶች ባቀበሉን መንገድ ሳይሆን የእግዚአብሔር ቃል በሚለን እውነትና ስርዓት እግዚአብሔር መፈለግ ይሆንልን። ብዙ ሰው ዘመናዊነት ዳዊት ልክ ፍልስጤማውያን ናቸው። ይሄን ልምምድ ለዳዊት የሰጡት የመቶ ዓመት ልምምድ የቅርብትን ውስጥ እሱ ነው። ምን አደረገ? ታቦቱን በፍልስጤም ሰረገላ ላይ አድርገው ነበር ወደ ፍልስጤማውያን ወደ እስራኤል የመለሱት፣ እሱም ያን ነበር ያወቀው። ከዛ ተነስቶ ያንን ከቲያቅቤር አቢዳዳ ቤት ሊያመጣው ሲሄድ የተጠቀመበት መንገድ ሰረገላ ላይ ጭኖ ነበር። ምክንያቱም በዚህ መንገድ እግዚአብሔር ስለማይፈለግ፣ እግዚአብሔር እዛ ጋር ስብራት አደረገና አቆመ። እኔ ወዳዘጋጀው ስፍራ በክብር ወደ እስራኤል የምመለሰው በሌላ ስርዓት በሌላ መንገድ ሳይሆን እንደ ስርዓቴ ነው ይሰጣል። እውነት እላችኋለሁ ዛሬም እግዚአብሔርን እንደ ስርዓቱ፣ እንደ ቃሉ፣ እንደ ህጉ እንፈልገው። እግዚአብሔር ዛሬም በቤተ ክርስቲያናችን፣ በዘመናችን፣ በምድራችን ላይ በሚገርም ክብርና ጉብኝት እግዚአብሔር ወደኛ ይመጣል። ግን እንዴት እንፈልግ? እንደ ስርዓቱ እንፈልግ እንደ ዘመኑ እንደምናየው እንደምንሰማው እንደ ጎረቤታችን ሳይሆን እንደ እግዚአብሔር ቃልነት እና ትምህርት እግዚአብሔርን እንፈልገው። ያኔ እግዚአብሔር በእኛ ዘመን ላይ ይመጣል። ለዚህ ነው ዳዊት እንዲያለ እንደ ስርዓቱ አልፈለግነውም እና አምላካችን እግዚአብሔር በእኛ መካከል ስብራት አደረገብን። ስለዚህ አሁን እንደ ስርዓቱ እንፈልገው ብሎ መጽሐፍ ቅዱሳችን ሲናገር፣ ስለዚህ ሙሴ እንዳዘዘው እንደ እግዚአብሔር ቃል ሌዋውያኑ የእግዚአብሔርን ታቦት በትከሻቸው ላይ በመሎጊያ የምናረጉት ተሸከሙት እንደ ማቃል መጽሐፍ ቅዱስ ስለዚህ፣ እንደገና በመገኘቱ ልውላው ለመገኘት እንዴት እንፈልገው ካላችሁ፣ በተቀደሰ ማንነት እንዴት እንፈልገው ማላችሁ፣ እንደ ስርዓቱ እንፈልገው። ሶስተኛው ዳዊት ያደረገው እግዚአብሔር የሚፈለግ ስርዓት ውስጥ መጽሐፍ ቅዱስ የሚናገረው ቁጥር 25 ላይ እንዲላል፣ ዳዊትም የእስራኤል ሽማግሎች የሻለቆችንም የእግዚአብሔርም የቃል ኪዳን ታቦት የቃል ኪዳኑን ታቦት ከቢዳራቤት በደስታ ያመጡ ዘንድ ሄዱ። የእግዚአብሔር የቃል ኪዳን ታቦት የተሸከሙት ሌዋውያንም የእግዚአብሔር በረዳቸው ጊዜ ሰባት በሬዎችና ሰባት አውራ በጎችን ሰው እያለ መጽሐፍ ቅዱስ ይናገራል። እውነት እላችኋለሁ። እንዴት እንፈልገው? ካለ እውነተኛ በሆነ በተሰጠ አምልኮ እግዚአብሔርን እንፈልገው። ለዚህ ነው ወረድ ብሎ የእግዚአብሔር ቃል ቁጥር 28 ላይ እንዲሁም እስራኤል ሁሉ ሆ እያሉ ቀንደ መለከትን፣ እምቢልታን እየነፉ ጽናጽልን፣ መሰንቆን፣ በገናን እየመቱ የእግዚአብሔርን የቃል ኪዳን ታቦት አመጡት ይላል። እውነተኛ አምልኮ በዚ ዘመን ግርግር ያለበት ሳይሆን እግዚአብሔር የሚከብርበት፣ እግዚአብሔርን ደስ የሚያሰኝ በእውነተኛ አምልኮ እግዚአብሔርን እንፈልገው። ወገኖቼ የእግዚአብሔር ክብር በዚህ ዘመን ያስፈልገናል። በህይወታችን በዘመናችን እግዚአብሔር ደስ የሚሰኝበት ህይወትና አገልግሎት አገልግለን እንድናልፍ ከተፈለገ ልዩነት የሚያመጣው የእኛ ሩጫ የእኛ ማንነት አይደለም። ልዩነት የሚያመጣው የእግዚአብሔር መገኘት በህይወታችን በአገልግሎታችን በኑሯችንና በማንነታችን ውስጥ ሲገለጥ ነው። ዳዊት ይሄ ገብቶት ነው። ልክ ንግስናው ላይ ሲመጣ ያደረገው ሌላ ነገር አለም እናንተን ደስ ካሰኛችሁ ነገሩ ከእግዚአብሔርም ዘንድ ወጥቶ ከሆነ እንሂድና የአምላካችንን የእግዚአብሔርን ታቦት ወደ እኔ ከተማ እናምጣ። በሳውል ዘመን አልፈለግነውምና እንደገና እንፈልገዋለን። ዛሬም መልክታለን። አባቶች፣ እናቶች፣ ወንድሞች፣ እህቶች መልእክታለኝ። እንደገና እግዚአብሔርን እንፈልገው። የትኛውም ስብራት አያቁመን፣ የትኛውም ፈተና፣ የትኛውም ቻለንጅ፣ የትኛውም መከራ አያቁመን። እግዚአብሔር እንደገና በምድራችን እንደገና በቤተ ክርስቲያናችን እንደገና በግል ሕይወታችንና ጓዳችን ተገልጦ እንድናይ ልዩነት ያለውን ሕይወት እንድንኖር ከፈለግን እንደገና እግዚአብሔርን መፈለግ ይሆንልን። ይሄ ዘመን እግዚአብሔርን የምንፈልግበት ዘመን ይሁን። እግዚአብሔር የሰማነውን ይባርክልን። እንጸለያለን። አባት ሆይ እናመሰግንሃለን። ብዙ ክብርና ምስጋና ወደ ማደሪያ ይግባ። ጌታ ሆይ በዚህ ሰዓት እጸለያለሁ። በጌታ በኢየሱስ ስም የአባቶቻችን አምላክ እግዚአብሔር እነ ዳዊት በኖሩበት ዘመን ልዩነት ያለውን ሕይወት የኖሩት ኃጢአት ስላላደረጉ በሕይወታቸው ድካም ስለሌላ አይደለም። እግዚአብሔር አምላክ በሕይወታቸው ዋናቸው አንተ እንደሆንክ ለአንተ ስፍራ መስጠት፣ አንተን መፈለግ የሕይወታቸው ዋና ነገር ስላደረጉ ነው። በጌታ በኢየሱስም በዚህም ዘመን እግዚአብሔር ላለን አማኞች እንለምንሃለን። አቤቱ እግዚአብሔር አምላክ የትኛውም ስብራት ሳያቆመን እንደገና ከክብር ጋር እንደገና ከመንፈስ ቅዱስ ጋር እንደገና ከሁልውና ጋር ለመገናኘት እንደገና አንተን መፈለግ በሕይወታችን እንዲበዛ በኢየሱስም እንጸለያለን። በተቀደሰ ማንነት እንደ ስርዓት በእውነተኛ አምልኮ አንተን እንድንፈልግ ጸጋህ ይብዛለን። ስለሰማህን ተመስገን። ደግሞ እጸልያለሁ ይህን የሚሰሙ እግዚአብሔር ይሄ ድምፅ በየትኛውም አቅጣጫ የሚደርሳቸው ሁሉ ወደ አንተ የሚጠጉበት በሕይወታቸው ላይ ልዩነት የሚያመጣ አንተን እንደገና የመፈለግ አቅም በሕይወታቸው እንዲጨመር እጸልያለሁ። ሁሉ ለክብሬ ይሁን። በክርስቶስ በጌታችን ድንቅ ስም ጸለይን፣ አሜን።